ገልጅ ስትባሉ ዩዝ አታርጉት አሁንም ልሽ ሌ ሆነ አሁን ይ እኛ እንዴት እንደምንጫወት ይህን ከዛሬ አስራ ምናምን አመት በፊት ነው የምንተዋወቀው ፍቅር አለን ይህንን ፍቅር ብቻ ነው እኔ አክሴፕት ማድረገው ላይክ ጎንደሬ ነኝ ስል እንጂ

ማሜ ቤቢ እንዴት እንደ ያውልሽ በቃ፣ በሰዓቱ የሆነ ነገር ተፈጥሯል፣ አደለ አለመግባባቶች ይኖራሉ፣ አትተዋወቁም። በቃ ያን ያን ነገር ነው። አሁን ግን በቃ አለቀ እኮ የአገር ልጆች ናችሁ፣ አንድ አካባቢ ሰው ናችሁ። እህትሽ ነች፣ እህትሽ ነች፣ በቃ አለቀ። ከዚህ በኋላ ተዋወቃችሁ፣ በቃ አስተዋወኳችሁ። ነይ እሷ ቆይ፣ ተይ፣ እንዳታወሪኝ ማሜ፣ እንዳታወሪኝ። ቀበሌ 20 እና ቀበሌ 19 እና ቀበሌ 5 አለቀ። በቃ ምንም ነገር ሌላ የለውም። የፈለገች በጎንደርነቷ ማሜ ፕራውድ ናት። አንቺን አንቺ በጎንደርነት ፕራውድ ነች። ሌላ ሌላ ነገር ማሜ ላይገባት ይችላል። ገብቶሻል፣ አንዳንድ ሰጣ ገባዎች በሚዲያ ላይ የሚደረጉ ምናምን አሉ። ገብቶ እኔ ማሜ የሆነ ነገር ስታጠፋ በሚዲያ አይደለም ብላት፣ በውስጥ ደውዬ ይሄ እንዲህ እንዲህ አይባልም እንደዚህ እንዳታረጂ ነው ብላት፣ ምክንያቱም እህቴ ነች። ገባሽ? ሌላ ፈልጋል ታረጋው አይደል? እና ቤቢ በቃ ከዚህ በኋላ ምንም ሌላ አሁን መነጋገሩ አያስፈልግም። እህትሽ ነች። እዚህ በፊት ለተፈጠረው በቃ ፓሳር በቃ ሰልዬ አንድ ነገር ማመን አለብህ። ደግሞ አንድ ነገር ልንገርህ። አሁን እኔ ሲጀመር ማለት ነው ይሄ ላይክ ዳውን እያረኩ ምናምን ሳይሆን አሁን ቤቢ አለች አላቃትም እኔ እዛም እያለሁ አላውቃትም እዚህም አላውቃትም። ግን ማወቅ አይጠበቅብህም። ሰውን ለማ አሜ አትደጋግሚ በቃ አለከ ኖ ኖ ኖ፣ አንተ ማሽ ምን እኔ አሁን ልንገርህ። ብዙዎቹ ማለት ነው እዚህ ጋር ቲክቶክ ላይ መጣው ጎንደር አሁን ላይክ ይመጡና ከጎን ጎንደር የሚለው ስም አለ መጣው አንተን ነው የሚሰድቡ አንዳንድ ሰው። እንደዚህ አይነት ሰው አለ ፐርፐዝ የሚያደርግ ማለት ነው። ዝም ብለህ ጎንደር ነኝ ብሎ ነገር ጎንደር ሁን በቃ ዳስ እኔ እኔ በትክክል ላይኛ ጎንደር ነኝ አያት ሁሉ አንድ ሰው አንድ ሰው ሊያጠቃ ሲመጣ ሳምባሪ ሲሰድብህ የሚያቅም ማያቅም ሲመጣ ተጨምረ ለመሳደብ ከመሞከር አምናቶክና ባው ይው ስለአንቺ አይደለም አወራው አሁን ዮና አንድ አንድ ሰው ጎንደሬ ነኝ ስላለ እንድታከብረው ብቻ ይፈልጋል። ኖ ኖ፣ ስሙን ይዘ ስለ ዞርክ ሳይሆን ትክክለኛ ጎንደሬ ሁን። ትክክለኛ ጎንደሬ ስትሆን አንድ ሰው ሲነካ ድፌንስ ታደርጋለ። ሁለት ሲቀጥል ማንነት፣ ድርቅና የራስ ክብር ነው በቃ። ዛሴት ይሄ ነው ማንነታችን። ፍቅር አለ ጥግ ድረስ። ትክክለኛ ፍቅር ስላለን ነው እኛ የዛሬ ስንት ዓመት የታሰረ ሰው እንኳን በጣም ኬር የምናደርገው። በቃ አብረ ያደከው የበላው የጠጣው ያንቅሃል። በቃ እዚህ ቲክታክ ላይ መጣችሁ ግን እኔ ኮ ጎንደሬ ነኝ ስላለ አንድን ሰው አላከብርም። ማክበር ማለት ማንነታችን ይሄ አይደለም። በቃ ማንቻ ሂደሽ ደግሞ አያቴን ጠይቂ ምናምን ብትይ እኔ ቀበሌ አስራ አምስት ነው የተወለድኩ። በጣም ይታወቃሉ። ትምጣ ግዛው ትባላለች አያቴ፣ አስረስ ይባላል። አንቺ እንደዛ ስትይ አየሽ፣ አሁን ጥያቄ የምናምን አይደለም። ቤት መጣው የበሉ የጠጡ በቃ ፍች ጥያቄ የተመለሰሲነገራችሁ ፍች አትበኛ እኔ ይኸውልሽ የሰፈሬ ልጅ ነው። ለዛ ነው ትዳር ሲለኝ የገባሁት ከእናንተ ጋር መተዋወቅ ማሜን ታቂያታለች ሲለኝ ነው የነገርኩት እንጂ፣ ግዴታሽ አደለም፣ ግዴታ አደለም፣ ግዴታሽ አደለም፣ ግዴታ አደለም። በቃ ሶሻል ሚዲያ ሰው ይኸውልሽ የሶሻ ጎንደሬነታችሁን ስላልሽ ግን ጎንደሬ ነኝ አልኩሽ አደለም። እኔ ቅምቅምቅምቅም ሀያቴ ጎንደሬ ቀበሌ አምስት ነው የተወለዱት። ያ አደለም ጥያቄ እኔ ጠይቂያት ማሜን ታያታለች ስላ ላይ ነው የጠየኩሽ እንጂ ፐርሰናል ላንች አይደለም። በቃ ሰለሞን ላየኩ ሰፈሬ ልጅ መጣው ታኩኝ ተጫወት ልተዋወቅ ነው ሌሎችን ነው የገባሁት። ከዛ ውጪ ግን በጣም ከሚያስጠላኝ ነገር ማለት ነው ሶሪ ጋይስ የነቀልኳችሁ ሰዎች ማለት ነው ጓደኛዬም፣ ሰው በጣም ከሚያስጠላኝ ነገር ማለት ነው ይህ ዝም ብለህ ፐርሰናል ችግር ያለብህ እኔ ሰውን ማከብረው ጎንደሬ ስለሆንክ አዲስ አበባ ልጅ ትግሬ ስለሆንክ ኦሮሞ ስለሆንክ ምናምን አይደለም። በማንነት ነው ማከብረው። ዳሴ ይሄ ዝምላቸው ጎንደርን እየተደገፋቸው ማሜኮ ጎንደር አይደለሽም አልሽኝ ልልሽ አልችልም። ስላወራሽው ነገር ነው መልስ የምሰጠሽ እንጂ እስና ባውት ይሄንን። ካወቅሽ በራሲሽ ኮንፊደንስ ካለሽ ትክክለኛ አንትና ነኝ ብለሽ ካሰብሽ እኮ ለእኔ ማብራራት አይጠበቅብሽም። ከኔ ጋር እንደተጣላሽ ካወቅሽው ሂዶ ሀብቱን ያለውበት ቦታ መግባት በጎንደሬነት ሳይሆን የማከብርሽ በምሰጭኝ ወይ ትሪት በምታደርጊ ነገር ነው። እኔ ማከብርሽ ዛሴት። ከዛ በላይ ማሜ እኮ ጎንደር ያደለሽም ትለኛለች ትለኛለች። አንቺ ኮንፊደንስ ካለሽ ጎንደሬነትሽን ምን ከኔ እኔ መንግስት አይደለሁም። ዛሴ፣ ሂደሽ ጠይቂ ትለኛለች። ሂደሽ ጠይቂ። ስለኔም ደሞ እኔ ላይ ፌካ ፌክ አይደለሁም፣ ደሞ እኔ ስነግርሽ ማለት ነው። በቃ ዛሴ። በዛ ላይ እኔ ካለሁበት ቦታ ጓደኛ፣ እኔ ካለሁበት ቦታ መግባት የማይጠበቅብሽም፣ አንደኛ ቂጥሽን አዝለሽ ምትዞሪ ሴት እንሺ፣ አይቼሻለሁ። ዝም ብሎ ላይክ ኮንፊደንስ የለለሽ ሴት ማለት ነው። አስረግጬ ነው የምነግርሽ። እኔ ስነግርሽ ይሄ ራሱን ኮምፔር የሚያረግ ሴት አይተሽ ታውቂያለሽ? ጓደኛዬ፣ አንቺም ቂጥ አለሽ እኔም ቂጥ አለኝ። አስተሳሰባችን ግን በጣም የተለያየ ነው። ከዚህ በፊት አይቻታለሁ ኪችን ላይ ስትር መጠመጥ ትዛለችኛው። ይሄ ዝም ብሎ ቂጥ አላችሁ፣ ግን ሌላ ቂጥ ስታየው ደግሞ የኛ ቂጥ ይበልጣል፣ ግን የሷ ይበልጠኛል አይነት አስተሳሰብ ያላችሁ ደንቆሮ አስር ጎንደሬ አስር ጎንደሬ ለምን አቶኝም በመጣሹ መንገድ ነው እንጂ ጎንደርን አንወክልም እኛ ንግግራችን ነው መወከል ያለበት በቃ ጎንደሬ ስቶኝ ልክ እንደኔ አክሊሉ ሲነካ እኔ እንደተንጨረጨርኩት ማለት ነው እንደዛ ነው አንድ ሰው ሲነካ ራሳችሁ ሰውን ለመጣል ከመምጣት መጀመሪያ በራስሽ ኮንፊደንስ ይኖርሽ መፈራሽ መሰልሽ እንደ እንዴ በዛ ላይ ደግሞ ኖ ኖ እኛ ደምነነ ደምነነ እኛ ለኛ እንደዚህ መጣላት የለብንም ብላችሁ የሚሸፋፍኑ ሰዎች ደግሞ በጣም ታስቁኝ፣ በጣም ታስቁኝ አላችሁ። መጀመሪያ መከባበርም ነው ያለብን እርስ በርሳችን ማለት ነው። ከዛ ማሜ ጎንደሬ አይደለሽም ብልሽ አሁን አንቺ ጓደኛ ሊሰማሽ ይችላል። ጎንደሬ ምን ይሰማኛል? እራሴ ነው የማውቀው። ምን አገባኝ? በዛ ላይ አልተወለደ ሰው የለም። ጓደኛሽን አንዳንድ ሰው ጋር ነው ይሆናሉ። አንዳንድ ሰዎች በቃ ፍንድድ ግልብጥ እያደረጉ የእሷ ይበልጣል፣ ይሄን ይበልጣል እያሉ ራሳቸውን በእንደዚ አይነት ነገር የሚለኩ አይቻታለሁ። አሁን መጣች ዘለሽ ገብተች። ማሜ ጎንደሬ አይደለችም። እንደዚህ ኮንፊደንስ የሌላችሁ ሰዎች ነው እንደዚህ የምታወሩ። በቃ ጎንደሬ ነሽ ነኝ ብለሽ ራስሽ ማሳመን አለብሽ። ከሆነ ማሜ ለምን ዘጠኝ ጊዜ ማሜን መጠሽ? ኦሮሞ ናት ወይ ትግሬ ናት ብት አይሰማኝም። በቃ ምንም አይመስለኝም። የራሴ ማንነት አለኝ። በቃ ማንነታችሁ ደግሞ ትክክለኛ እሪል ሁኑ። በቃ እሪል ሁኑ። እሪል ስትሆኑ ምንድን ነው አይሮን ኖ እኛ የአስራ አምስት ጓደኛ ስንት ዓመት አብረን ያደግነው እንግዲህ፣ ጎንደር ላይ እኔና ሄለን አብራላት ነው። እሷ ተወልደ ያደገችው ጎንደሬ ነው፣ ግን ይኖረባታል የራሷ ያንን አይደለም። እኛ ምን እናጣባለን ያደግንበትን ፍቅር ማንነታችን ምናምን ነው እንጂ መጠን እዚህ ሚዲያ ላይ ማሜ ጎንደሬ አይደለሽ ማለችኝ። ምን አንጨረጨረሽ? አይደለሽም ካልኩሽ ከወንሽ ወንሽ ነው በቃ። በጣም በጣም ይገርመኝ ነገር በዘራቹ ለምን ሰው ያፈራል? ምንም ወይ በማንነት ሰው ሰው ነው። ዳሰ እኛ ቤት የመንገድ ስራ ይሄ ካምፓኒ ማለት ነው ተቀጥረው የቻይና ምናምን ኮሪያ ላይ ተቀጥረው ይመጡ ነበረ ጎንደር ላይ የአዲስ አበባ ልጅ ያሩሲ ኦሮሞች፣ ጴንጤዎች ምናምን ነው እኛ ቤት ተከራይ ነው። በጣም በትግራይነት ተሰልፊት ነው ማለት በአማርነት ነው ተከራይ ነው ተሰልፊት ነው። እኔ ማውራው ጓደኛዬ ታውቂያለሽ፣ እኛ ቤት ተከራይተው የነበሩ ጠቅላላ እኔማ እንዴ፣ እዚህ ጋር መጣችሁ አታንጸባርቁ። ለካፌ ምንድን ነው ችግር ግን መጣ ደግሞ ነገር ታመጣ ብሄ ሄደሽ ጠይቂ ትለኛለች። ሄደሽ ጠይቂ እንጂ ስለ እኔ እኔ ምን አንቺ ስለ አንቺ እጠይቃለሁ፣ ደግሞ ፈልገሹ ነው ትለኛለች። ጥቁር ትሁን ቀይ ትሁን አላቃት። ታማቾች ናቸሁ። እኔ እህቴ፣ እናቴ ልጆች ብቻ ናት። ዛ ሴት ያነጋገር ችግር ይሆናል ኖ ጓደኛዬ፣ እኔ በጣም የሚያስቆኝ ማሜ እኔ ብቻ ነኝ ጎንደሬ ነኝ ትላለች ይላሉ። ያስቁኛል እኮ ነኝ ነኝ። እኔ መቶ ሰጥቻለሁ። እኔ ብቻ ነኝ ጎንደሬ። እንደ ማሜ ስትገባ እኮ ነው የጎንደር ሙዚቃ የሚከፈትላት። ተከፍቶልሽ ያውቃል እንዴ? ምረሙ ይላጤ የአራዳ ልጅ እኮ እኔ ስገባ ብቻ ነው እንግዲህ የጎንደር ሙዚቃ ማሜ ብሎ የሚከፍት። ማን ነው የሚከፈትላችሁ እናንተ? ተነቁ እስቲ። እኔ ብቻ ነኝ ጎንደሬ እደግመው አሉ አሁንም እኔው ሀምሳ አምስት ሺህ ሰው እየለቀቃችሁ ኤርትራዊ ነሽ እያልሽ ስቲ ምንም የከፋኝ ነገር የለም። በቃ ማንነት ግሮሰሪ ሄደህ የምትገዛው ነገር አይደለም። ትክክለኛ ጭንቅላት ላሉ ሱቅ ውስጥ ሄደህ የምትገዛው ነገር አይደለም። በቃ ሰው ዘር ሊኖርበት ይችላል፣ ምናምን እንዳዝ ማር። እኔ በዛ ልችግራለሁ። እንዲ እዚህ ጋር መጣው ማልቀስ ፍርድ ቤት ነው። እንዲህ ያለ ነው። ማሜ ጎንደር ያደለሽ ማለት እንዲህ ነው። እንዲህ ያቃጠልኩሽ አይደለም።

አባታቸው እኔ ፍራቻ የሚባል ነገር የለም። ባመጣሁ ነው ማስተናግድህ እያንዳንድን፣ እኛ ጎንደርን አንወክልም፣ ንግግራችንን ከአንድ ሰው ጋር ስንጣላ ሙሉ ጎንደርን አልወክልም። እኔ ባመጣሹ መንገድ ግን አስተናግድሻለሁ። ይህ ጎንደር ልጅ አይደለም። ለምን አለምን አትገዥ? ምን አገባኝ? መጠሽ ስታከብሪኝ አከብርሻለሁ። ዳስት ይሄ ደግሞ ማንነቴ ነው፣ የክብር ጉዳይ ነው እንጂ ጎንደርን አልወክልም እኔ

እኔ ሲነኩኝ አላቆምም ብያለሁ ጋይስ በቃ አወ ሰውን አልነካም። መጣችሁ ግን ስትነኩኝ አላቆምም በቃ። ይሄ ማንነት ነው። አላቆምም አልመለስም በቃ። ዳሲ የሚያቋርጠኝ እራሱ አልወድም። ስናገር ጓደኛዬ ነው እንደምሽ ተላቆ ስናገር ደግሞ ኳለች ፈልገሽ ነው ትለኛለች። አይገርምሽ እ ቅናተኛ ሴት አነጋገር የለም። እኔ ኩቁልም ምጥምም ያለ ነገር እኮ የለኝም። አይስበር ምጣቁት ፈልገሹ ነው የምትለኛውን። እኔ ዝም ነው ያልኳት። ደግሞ እኮ አልተናገርኳትም። ምንም አስባበት ነው የገባች። በቃ አንቺ አሁን ከሰው ጋር ከተጣላሽ እኮ ጓደኛዬ በዚህኛው ሳይ የተጣላሽ ሰው ካለ ካልፈለግሹ አትገቢ፣ መግባት አይጠበቅ። እነዚሁ ራሳቸው እኮ ነው የሚሳደቡ። ከሰው ጋር ስትጣይ በፌክ አካውንታቸው ቁጭ ይሉታል። እርግጥ አድርገው ይሰርጉሻል። እነዚሁ ራሳቸው ነው የሚሰርጉሽ። በቃ ቅም ብጫ

አብሯችሁ የሚገባ ሰው ሌላ ኔጌቲቭ ኢነርጂ ያለው ሰው ይዞባችሁ ይገባል አሁን ፓቻ ነው ደናቁርት ሰው ይዞ ያስገባ ትዝታችን ማን ፓቻ ፓቻ የናራጋው ጓደኛ አሁን ከኔ ጋር ብዙ ሰው አንዳንድ ሰው ስለሚነቃቃ አብራችሁ ስትገቡ ሌላ ሰው አታስገቡ ብያለሁ። ቢካዝ አልያ እንደዚህ ነው። እኔ እንትን ብለው ደግሞ ያናደደች ማሜ ሌላም ሰው የሚሉ ኮ ስለማቅ ኮ ነው። ከዚህ በፊት ምናሉ፣ ማሜ እኮ እኔ ብቻ ነኝ ጎንደሬ ነኝ እንትን አለች እንዴ። ጎንደር ለመሆንማ ብዙ ነገር እያሳየው ነው ኮ። ቤቴ ፉንር ያሞሉ እናንተ ቤት ነው እንዴ በዓል የሚከበረው የሚታየው፣ ወግ ማረ እንዴ። ማመን አለብሽ፣ ጎንደሬነቴን ማመን አለብሽ። በደንብ አርገሽ ረግጬ ነው የምነግርሽ። እንዳውም እኔ ብዙ አልንዘባዘብም ነኝ ብዬ ቢካዝ ማንነቴ ይናገራል። በቃ እዛ ሴት ዝም በለ፣ ከየት ና ትበለኝ ብሏል ዘፋኝ። እናንተ እኮ በግድ ነነ ብላችሁ እኮ ልንታነቅ ነው የምትሉ አላችሁ፣ አንዳንድ ሰዎች። ማጆሪቲ አላልኩም። አሁንም በቃ ማንነት ካወቀው መፍጨርጨር አያስፈልግም። በቃ ሂደሽ ጠይቂ ትለኛለች። ስራ ጥቼ ደግሞ አቤት አቤት፣ ታየኝ እኮ ጓደኛዬ፣ እኔ ደውዬ ቤቢ ብለሽ ራስሽን የመጣሽ ጎንደር ላይ ተወልዶ ቤቢ ተብሎ የሚጠራም የለም። ግን ደናቁርት ሳይ ጓደኛዬ፣ አረቺ ብርቅ ያለሞ ወይ ደግሞ ድንቄ ስንቄ ነው። እኛ ስም ከዚህ አይዘልም። ማንጠግቦሽ፣ ኮራው ባንቺ፣ እናትዬ አትጠገብችን፣ ኛ ቤቢ ብላችሁ ደግሞ መጣችሁ ጎንደሬ ነኝ የምትሉ እሄድብሻለሁ፣ በደንብ አርጌ ስነስርዓት ከአነጋገሯ እንኳን አክሰንት የሌላት የጎንደር ምናምን ተወልጅ አድግ ያለው ደስ ይላል ጓደኛዬ ይሄኔማ፣ ይሄኔ እኮ ሌላ ቦታ ተወልዳ መጣ ጎንደር ላይ አድጋለች። በቃ ዳሴት እንደዛ ነው የምትሆን። ደግሞ እናጣራ ካልን ወይ እናጣራለን። አንተ ሰለሞን እናጣራለን ጓደኛዬ፣ ቆይ የምታውቀው እንትን አለ እዚህ ላይ ሰማ፣ ሰማ ለአንተ ደናቁርት በደንብ አርጋ ጠይቃ በውስጥ ሹክ በለኝ። መቼም ጊዜ የተጣራ ጎንደሬ አለው የለም። ይወዷ ስሟን ይወዷታል መንጠልጠል በቃ፣ እየመጡ እች ጂዲአር የምትለው ነገር ላይ ቆፕ ማለት ይወዳሉ። እንደ ኪሊማንጃሮ ሁሉ ደግሞ ጎንደሬ ነው በጣም ጀርሜ ነገር ጎንደር ላይ አቋጣት ነው ወይ

አሜሪካ ከመጣው እንኳን አልጠቀመውም። ትክክለኛ ቲፒካል ጎንደሬ ነው ብቻ ነኝ ዳሴት የስልጣኔ ምንጫችሁ የሆነ ግድ እንግዲህ ባሪያ ጠርሰሽ ቤቢ እያልሽ ስጥጠያል። ጎንደሬነትሽ ቤቢት ያለችባስ እንዳመቷ ነው። ቤቢ ብላ አንድ ቀን ስጠራ እንዳደበገሙ ሰው እየሆን ቀስ ብለሽ የአክሰንት የሌለው ነገር አልኩኝ። ሳጠንቅቄ ነው እኔ አሁን ቤቢ ብዬ በታሪክ ጠርቼ አላውቅም። እኔ ቤቢ አለም አልወድም። እንዴ፣ ጎንደር ላይ ተወልዶ የምትሉ እኮ እናንተን እኮ ነው ያየን። ቤቢ ብላችሁ ደግሞ ስማችሁን ሶሻል ሚዲያ ላይ የምትጠሩ እንዲህ ነው። ቁጭ ብለን እንግዲህ አስራ አምስት አስራ ስድስት ሰው ነው እየጠራን ነበር። ይታወቃል ጎንደር ዘር ሊኖርብ ይችላል። በቃ ዛ ሴት እንደዛ መብት ነው። እነኝም ማለት ትችላላችሁ። የሆናችሁ ሰዎች ግን እኔ ጎንደር አይደለሽም አላልኳትም፣ ብያትም አላቅም። ዝም ብሎ ግን ወሬ የማስነሳት አይከብድም። በኛ ሀገር እንኳን ምንድን ነው ህፃን ሲጠራ ጓደኛዬ፣ የኔ ውሻ፣ የኔ ጦጣ ተብለን ነው እኛ ያደግን። የምን ቤቢ ነው? ቤቢ ተብሎ አይታወቅም። ጎንደር የለኝ ብለሽ ራስሽን በቤቢ ሂሳብ ይዘሽ የመጣሽ ገና እንዴ ልብሻለ አሁንማ፣ በቃ ዳሴት ፋሲሽን በራስ ጎንደሬ ነኝ ስላላችሁ አትከበሩ። በቃ ስታከብሪ ትከበራለሽ። የሀገር ልጅ የማር ወተት ነው ተብሏል። ወተት መሆን አለብሽ። በቃ ዳሴ አንቺ ስትነኪኝ ድፌን ስማረግ አለብኝ። ያንን ነው እኔ ፍቅር ነው አይቼ ያደግኩት። በቃ እንደዚህ ነው ቁጭ ብለን ስናወራ የስንት ዓመት ወሬ እንግዲህ። እንደዚህ ነው ምናወራው። በቃ እነዚህ ሰዎች ጓደኛይቷ አታብረን ነው በቃ ተወልደን ያደግን